በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረትና በጎነት የተሰጣችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ መድኃኒት ለመሆን ለቤዛ ዓለም በመስቀል ላይ በተሰቀለ ጊዜ ያዳናችሁ እዳ በደል ከተከፈለለት ወገን የሆናችሁ የሰላም የምሕረት ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ አምላካችን ከሰማይ አባቱ ከአብና ከመንፈስ ቅዱስ ካለ ዘላለም በአንድነቱ በሦስትነቱ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እንግዲህ የገና ዋዜማ ላይ ደን ያለ ነው። ወደ እመቤታችን 140 ዓመት ዕድሜ ታሪክ ላላት ብዙ በረከት ለሚገኝባት ብዙ አባቶች ለወጡባት ለወልጌጤ ማርያም ደብረጽዮን ማርያም ወንበር በስጦታ እንሰጣለን ብለናል። የገና ስጦታ እሱ ነው። አዲስ ቤተክርስቲያን የተሰራ ስለሆነ ማስቀደሻ ወንበር ስመ ክርስትና ከተጽፎበት የሚቀመጥ ለመስጠት ያሰባሰብን ነው 9 11 4386 ስልኬ ላይ ይህን በረከት መካፈል የምትፈልጉ አንዱ ወንበር 27 የኢትዮጵያ ብር ነው። ይህን ማድረግ የምትወዱ በቴሌግራም፣ በዋትሳፕ፣ ቫይበር ላይ ልታነሩልኝ አድራሽ አስቀምጥላችኋለሁ። እግዚአብሔር እናንተን ዘራችሁን ይባርክ። እግዚአብሔር ዛሬ የሚናገረን በጣም ቤት ውስጥ ላለ ነው፣ እግዚአብሔርን ለምናቀው ውስጥ ላለነው ሰዎች ነገር ግን በእግዚአብሔር ላይ ባለን ደካማ እምነት ምክንያት ብዙ ነገሮች ለምናጣ ሰዎች ነው። ምሳሌ አርገን ለዚህ ሀሳብ መነሻ የምናረገው ወይም ደግሞ የትምህርት ምክንያት የምናደረገው በሉቃስ ወንጌል ምዕራፍ አንድ ላይ የተጻፈውን ካህን ዘካርያስን ነው። ዘካርያስ በዚህ ቦታ በክፍል ውጣ በሰሞንኛው ተራ ለማጠን ወደ ውስጠኛው ክፍል መግባቱን ይተረክልናል ጸሐፊው ሉቃስ። እንግዲህ በእስራኤል ብዙ ካህናት አሉ፣ ብዙ አሮናውያን ስላሉ እድለኛ መሆን ይፈልጋል። ይህን ሰሞነኛ ይህንን እጣ ማግኘት በብዙ ጥንቃቄ በብዙ ዝግጅት ነው ወደዚህኛው አገልግሎት የሚሄዱት። ዘካርያስ ዕድሉን ስላገኘ ወደ ታላቁ የሰሎሞን ቤተ መቅደስ ሄዶ በሁለተኛው ክፍል እጣን ያጥናል። የህዝቡን ጸሎት ምስጋና ያሳርጋል። እሱም የራሱን ጸሎት ያቀርባል። እግዚአብሔርን ያመሰግናል። የእስራኤልና አምላክ ያህዌን እያመሰገነ እያለ ነው እንግዲህ በመሰዊያው ጥግ አንድ ትልቅ መልአክ ቆሞ የተመለከተው በጣም ደንግጦ ነበር። ሲመለከተው መላክ አይቶ ያገም ካህን ያ መልአክ ደግ መልአክ በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል ነበርና የመጣውም ምስራች ለሱም ለሌላ ህዝብም ጭምር የምስራች የሚሆን አንድ ህጻን ልጅ እንደሚወለድ ሊነግረው እንደመጣ ነገረውና ያው እግዚአብሔር የወሰነውን ውሳኔ ነገረው፣ አሳወቀው። ወንድ ልጅ ትወልዳለህ አለው። ስሙንም ዮሐንስ እንደሚነገረው በራሱ ጠጉር ላይ መላጭ እንደማይደርስ፣ መጠጥ እንደማይጠጣ፣ ናዝራዊ እንደሆነ ለእግዚአብሔር ነገረው። የናዝራዊን ስርዓት አንድ ናዝራዊ ሰው ሊከተለው የሚገባው ስርዓት የሚከተል መናኝ ልጅ እንደሚወለድ ያበስረው ጀመር ይሄ ደግሞ የጸሎቱ መልስ እንደሆነም ጭምር ነገረው ነበር ልጅ ሰጠኝ ብሎ ነበር የሚጠይቀው ግን የተባረከ ልጅ ለሌሎችን በረከት የሆነ ልጅ ነበር እግዚአብሔር ሊሰጠው የፈለገው የፈለገው እና አንዳንዴ ጸሎታችን ሲዘገይ ከፓኬጅ ጋር ሊመጣ እንደሆነ ማሰብ አለብን ጸሎቱ ዘገየ ብለን ተስፋ እንዳትቆርጡ እግዚአብሔርን እንዳታማርሩት እንዳትቆጡበት እንዳትተዉት አያችሁ ዘካርያስ ብዙ አመት ለልጅ ጸልየዋል ግን ካረጀ ከሸመገለ በኋላ ነው የጸሎት የመጣው ግን ሸምግሎ የሚወልደው ልጅ ግን ለብዙ ሰዎች በመወለዱ ደስ ይላቸዋል ተብሎ የተነገረለት ህፃን ልጅ እንደሚወለድ የጌታን መንገድ የሚያቃናና የሰው ልጅ ልብ ለእግዚአብሔር የሚያዘጋጅ መሆኑን ነገረው ይህንን ሁሉ ካብራራለት በኋላ እንዴት ነው ማውቀው ይሄን ነገር እንዴት ይሆናል እንዴት ለእኔ ይሄ ነገር ይሆንልኛል አለ አብዝቻ አለው ሽማግሌ ነ ነው ያሉ። ቁጥር 18 ላይ ሉቃስ ወንጌል 18 ላይ እና እግዚአብሔር ይችላል የሚሉ አሉ ቤት ውስጥ እግዚአብሔር ደግሞ እንዴት ይሆናል ይችላል፣ ግን ለእኔ እንዴት ይሆንልኛል የሚሉ አሉ። ይችላል በሚለው መሰረተ ሀሳብ ይስማማሉ፣ እንደሚችል ያምናሉ፣ ግን ለእኔ እንዴት ይሆናል ይላሉ። እንግዲህ እነዚህ ሰዎች ለሰው በደንብ የሚያምኑ ናቸው። ለሰው በደንብ አስተካክለው ያምናሉ። ለራሳቸው ግን አያምኑም። ደግሞ የሚገርማችሁ ትልቁ እምነት ሰው ለራሱ ሲያምን ነው። ከራስ ነው የሚጀምረው እምነት። እግዚአብሔር ኔ አምላክ ይረዳኛል፣ ከኔ ጋራ ነው፣ ችግሮቼን ይፈታል፣ ያሻግረኛል፣ ወደፊት ያስኬደኛል ማለት ሲችል ነው የሰው ልጅ አመነ የሚባለው። አያችሁ፣ አሁን ዘካርያስ ለብዙ ሰዎች የሚጸልይ ሰው ነው። እንደውም ጸሎቱን ብራኪውን የሚጠብቁ ሰዎች በውጭ ቆመዋል። በዚህ ልክ ለብዙዎችም ጸልዮ ከብዙ ችግሮች አወጥቶም ሊሆን ይችላል። እያችሁ፣ የብዙ ካህናት፣ የብዙ ቀራቢዎች፣ የብዙ አገልጋዮች፣ የብዙ እግዚአብሔር ሰዎች ችግራችን መሰላችሁ፣ እግዚአብሔር እንደሚሰራ እናምናለን፣ ግን የምናምነው ለሰው ነው። ጸበል አጥምቀን ሰዎች ድናሉ፣ ጸልየን ሰዎች ከችግር ይወጣሉ። እኛ ብዙ ብዙ ያገዝናቸው በመንፈሳዊ ነገር ላይ በጣም ብዙ በረከት ተቀብለው፣ እኛ ላይ ግን የሚሰራ አይመስለኝ ጊዜ አለ አያችሁ፣ ለእኔ አይሰራም፣ ለእኔ አይሆንም የምንለው ነገር አለ። ምዕመናንም ልክ እንደዚህ ሆነን ለሰው እናምናለን፣ ለሰው እንሳላለን፣ የሰዎችን ችግሮች ለመፍታት አብረን እንሰራለን። በእኛ ስዕለት፣ በእኛ ጸሎት የብዙ ሰዎች ችግር ተፈተዋል። ስራ የሌላችሁ ስራ አግኝተዋል፣ ልጅ የሌላችሁ ልጅ ወልደዋል፣ የታመሙ ድነዋል፣ የታሰሩ ተፈተዋል። ይህን ሁሉ እናውቃለን፣ ግን ለእኛ ግን ሲሆን ለእኔ ግን እሱ ለእኔ ይሆናል እግዚአብሔር ለኔ ምን ማለታችሁ ነው? ለእኔ የምንለው ነገር አለ። በአጭር ቋንቋ ዘካርያስ የተናገረው ይህንን ነው። ለብዙዎች ይጸልይ የነበረ ካህን፣ ያውም በውስጠኛው ክፍል የሚቆም ካህን፣ ዕጣን የሚያጥን ካህን፣ ለእግዚአብሔር የቀረበ ሰው ለሱ ግን እግዚአብሔር እንደሚደርስ የማያምን ሆኖ ነበር የተገኘውና፣ አይሆንም፣ ለእኔ አይሆንም፣ ለሌሎቹ ግን ይሆናል። ለእኔ አይሆንም የሚሉ ሰዎች የእግዚአብሔርን እጅ እንዳይሰራ እንደሚይዙ ማወቅ አለባቸው። ብዙዎቻችን አምላካችን በብልጥግናው ልክ ያረዳን ያላገዘን ለእኔ አይሆንም ስለምንል ነው። እኛ ለእኔ የምንልበት መስፈርቱ ራሱ ምን እንደሆነ እኛን የምናቀው እያችሁ ለእኔ አይሆንም እንላለን። እግዚአብሔር ያመጣውን ራሱ ለመቀበል እንቸገራለን እንቸገራለን። በጣም ተአምራት የሚሆንብን እኮ ለእኔ አይሆንም ብለን ከመና ስለምናምን ነው። እሱ ሲረዳን በቃ ተአምራት ነው ብለን የምናስበውና እንዲነገር የምናረገው አይረዳኝም ብለን አስበን ስለምንኖር ነው። ግን ለምን ለዘካርያስ ነው የተላከው? ቅዱስ ገብርኤል ዘካርያስ ግን ለኔና ለሚስቴ ይሄ ነገር አይሆንም አለ። እኔ አውቃለሁ አለ። ከእግዚአብሔር ሀሳብ በላይ የእኔ ሀሳብ ልክ ነው አለ እና በዙሪያው ያለውን አስቸጋሪ ነገር ተመለከት። ሸምግ ያለው፣ ሚስቴ ማርችታለች ማደል ያለው እነዚህ ሁለት ነገሮች በቂ ናቸው ሰውን ለማሳመን አንድ ሰው ከሸመገለ በኋላ አይወልድም፣ ሴትም ካረጀች በኋላ አትወልድም አደል። በሳይንስ ይህንን የተመለከተው አጠገቡ ግን ለእግዚአብሔር፣ ሕያው ለሆነው አምላክ መስራት ለሚችለው እግዚአብሔር በጣም ያጥናል። እግዚአብሔር ሕያው ነው፣ እግዚአብሔር መስራት ይችላል ብሎ ይሰብካል። ለራሱ ግን አስተምሮት አያውቅም እና ይሁላችሁ በጣም የምንቀርብ ሰዎች ለእግዚአብሔር እኔን አይረዳኝም ለእኔማ ይሄ አይሆንም የምንለውን ነገር ማቆም አለብን። እንደዚህ ስለምንል ነው እስካሁንም ድረስ በእግዚአብሔር ረድኤት ያተጎበኝ ነው። በጣም አስቸጋሪዎች የምንሆነው ህይወታችን ላይ ነገር አስቸጋሪ እንዲሆን የምናደርገው በገዛ እጃችን ነው። ካህኑ ዘካርያስ በጣም ጎበዝ ተናጋሪ ነበር ይባላል። ግን መልአኩ ዲዳ እንዲሆን ነው ያደረገው። አንተ በእግዚአብሔር ችሎታ ላይ አስተያየት የምትሰጥ የምትናገር ማን ነህ? እግዚአብሔር አለ የምትል ግን እግዚአብሔር አይችልም ብለምታስብ ማን ነህ? እግዚአብሔር የህዝብ ረዳት ነው፣ የህዝብ ባራኪ ነው፣ የህዝብ አሻጋሪ ነው ብለምታስተምር የእስራኤልን መንገድ የምታቀና አንተን ግን እንደሚባርክ ማመን ያውቃተ ማን ነህ? ዝም በል ቢያንስ ዘጠኝ ወር ዝም በል አፈ ዲዳ ይሁን አለው። ለምን ብለን ነው ዲዳሁን የምንማረው እግዚአብሔር ይሄን ለምትሰሙት ሁሉ ይችላል። ይሄን ለምታዳምጡ ሰዎች ሁሉ እጁ የተዘረጋች ናት። ለእኔም፣ ለእናንተ ዳዊት እግዚአብሔርን ኖ እግዚአብሔርን ቀመሱት ይላል። ቀመሱት ያለው አምኖት ቀምሶት ነው። አምነ ነው ቀምሰነው ነው። እኔም እናንተም አምናችሁ ቀምሳችሁ ለሌሎች የምትነግሩት በመጀመሪያ ሳንቀም ሰው እንዴት ነው ሰው እንዲቀም ሰው የምናስተምረው? እያችሁ ሁሉን ይችላል ብለን እንዘምራለን፣ ይህ ይችላል ብለን እንሰብካለን። ግን ደግሞ ግን እንጨምርበትና ለእኔ አይሆንም እንላለን። ለእኔ አይሆንም ይህ ዓመት ለእኔ አይሆንም፣ አይ ለእኔ አይሆንም ይሄ ነገር እንላለን። ያንን ትልቅ ነገር ግን ለልጆቻችን እንመኘዋለን። ያንን ትልቅ ነገር ለምንወደው ሰው እንመኘዋለን፣ እንጸልየውማለን። ግን ለእኛ እንደሚሆን አናስብም። ይሄ ፈጽሞ ልክ አይደለም ሰው እግዚአብሔርን ንክቶት ቀምሶት አምኖት ነው ሌላውን ለሌላ ሰው ላይ አምን የሚገባው ዘካርያስ ትልቁ ችግር እግዚአብሔርን አልቀመሰው ይወደዋል ይፈራዋል ያከብረዋል ግን ረዳቱ እንደሆነ ግን በደንብ አልታመንም ያያችሁ ድካሙ ነው ያሸነፈው ማርጀቱ ነው ያሸነፈው ቀላል አይደለም፣ በየቤታችን ያለው ችግር። እንደዚህ አይነት ችግር ለእኔ ቤት ይፈታል። ታመም ያለው ታስሮብኛል፣ ዘመድ ገንዘቤ ተቃውሷል፣ ይሆን ነገር ጭንቀት ይዞታል ውስጤ፣ ትዳሬም ችግር ውስጥ ነው፣ መንፈሳዊ ሕይወቴ ተቃውሷል፣ ከባባል ኃጢአቶች መስራት ጀምር ያለው፣ ለእኔ አይሆንም ምንል። ሰዎች ምንድን ነን እኛ? ለምንድን ነው የማይሆንልን እኛን የማይምርበት እኛን የማያስተካክልበት እኛን የማይረዳበት ምን ምክንያት አለ? በምድርና በሰማይ እግዚአብሔር ልጆች እና እባካችሁ፣ ዛሬ መልአኩ ቅዱስ ገብርኤል ወደ ዘካርያስ በተላከ ጊዜ ዘካርያስ ተከራክሮት ነበር። ልባችሁም አይከራከር አፋችሁ ብቻ፣ ልባችሁም ጭምር አይ፣ ይሄ ትምህርት እንደው አትበሉ። በቃ ልክ ነው። እኔ የኔ ችግር ይሄ ነው። እግዚአብሔር ለኔ የሚሰራ አይመስለኝም። ለሰዎች ግን እንደሚሰራ አምናለሁ፣ እደነቃለሁ፣ አንዳንዴም እቀናለሁ። ነገር ግን እኔ ጋር ሲደርስ እንጃ የምንል ሰዎች መስተካከል አለብን። የኢትዮጵያዊ ጃንደረባ ባኮስ ይባላል። ወደ ኢየሩሳሌም ሊሰግድ ሄዶ ከስግደት መልስ ወደ ሀገሩ ይመለሳል እና መንፈስ ቅዱስም በሰማሪያ ወደነበረው ወደ ፊልጶስ ሄደና ሂድ ቶሎ እኔ ወደማሳይ ብሎ በደመና ተነጥቆ ሄደ እና በሰረገላ ላይ ሆኖ የኢሳይያስ መጽሐፍ እያነበበን ያገኘው እየተመለሰ ነበረ። የብሉይ ኪዳንን ፋሲካ አክብሮ ብሉይ ኪዳንን ይዞ እየተመለሰ ነበር። በኋላ መጣና ፊልጶስ ተናገረው። ለመታረድ እንደሚነዳ በግ የሚሄደው ክርስቶስ እንደሆነ በቀንዶቹ የማይበርታታ ዓላም እሱ እንደሆነ እሱም በስጋ መገለጡን በስሙ ያመኑት ሁሉ ኃጢአት ስርየት እንዳገኙ ሲነግረው ታዲያ ለምንድን ነው ዲስ ማለት ጠመቀው ብሎ ከሰረገላ ወርና ተጠመቀ፣ ይላል ወዲያው። ራሱን የዛ በረከት የዛ መዳን የዛ የመዳን ሱታፌ አካል አደረገ። ባኮስ ይባላል ኢትዮጵያዊ ጃንደረባ ወዲያው ማለት ነው። እኔ ግን አይመለከተኝም አላለም። ጥቁርነቱ ከደቡብ ከታች ከሚመጣ ሰው መሆኑን አልረበሸው። ህይወቱ አልረበሸው። አንዳንድ የሌለን ነገር፣ የጎደለን ነገር ሊረብሸን ይችላል። ልጅ ከሌለን፣ ስራ ከሌለን፣ ትዳር ከሌለን፣ በቂ ገንዘብ ከሌለን፣ ሰላም ከሌለን፣ ዝም ብለን ጤና ከሌለን፣ እንቅልፍ ከሌለን፣ ሰላም ከሌለን፣ በቃ እግዚአብሔር እኛን ለመርዳት በብዙ ችግሮች ተከበብ አድርገን እንቆጥረዋለን። ባኮስን ግን ተመለከቱት። ወረደና እንዳልጠመቅ የሚከለክለኝ ማን ነዋል። እኔም የዚህ መዳን የዚህ በረከት ተካፋይ እንዳልሆን እናንተስ የእግዚአብሔር ረዴ ተካፋይ እንዳትሆኑ ምን ይከለክላቸዋል? የእናንተን ችግር እግዚአብሔር ለመፍታት ምን ይከለክለዋል? ግን እጁን መልቀቅ አለባችሁ። ለእኔ አይሆንም የምትሉትን ነገር የምንለውን ነገር ማቆም አለብን። እንዳይሰራ የመከልከል ያክል ነው ያ። እግዚአብሔር ይረዳል፣ ግን እኔን አይረዳኝም ማለት ግን ፈቃደኛ አይደለሁም እንዲረዳኝ እንደማለት ነው። ፈቃደኝነትን ይውላችሁ በእምነት ነው የምንገልጠው። ፈቃደኛ አለመሆናችንንም የምንገልጠው በመጠራጠር ነው። እምቢ ማለት ብቻ አይደለም። ሰው በሕይወቱ እምቢ ብሎ ፈቃዱን ይከለክላል። ተጠራጥሮ ፈቃዱን ይከለክላል። ሁለት መንገዶች አሉ። ለእግዚአብሔር እንዲሰራ እንዲያግዘን በጎ ፈቃድ የምንሰጥባቸው መንገዶችን የሚዘጉ አንደኛው እምቢ ማለት ነው ኖ አትንገሩኝ አልሰማም ማለት ነው ሁለተኛ ግን ለእኔ እንዴት ይሆናል የሚለው የጥርጥር መንፈስ ነገር ግን እንደ እመቤታችን እንደ ቃል ይደረገኝ እግዚአብሔር ባሪያ ነኝ ካለ ግን ሰው ነገሮችን ሁሉ ያከናወኑልታል እግዚአብሔር እና ከዛ በኋላ እሱም ቆቦ እንደ ድንግል እርሱ በእኔ ታላቅ ስራን አድርጓል ነፍስ የጌታዬን ነፍስ ታተጓለች ብሎ ለመሰመር ይበቃል ማለት ነው ታምራቱን ለመናገር እና እግዚአብሔር በዚህ መንገድ ነው ዛሬ ሊናገረን የወደደው የሰማ ነውን በልቦናችን ይጻፍልን መንፈስ ቅዱስ ልባችንን ይባርክ፣ በብርሃኑ ይሙላ። የእግዚአብሔር ቸርነት፣ የእናታችን የእመቤታችን ጸሎትና በረከት፣ የመላእክት ጥበቃ አብሮን ይሁን። ቸርነቱን ከኛ አርቅ። ያሳሰብኳችሁን፣ የወንበር ማሳሰቢያ እንዲሁም ደግሞ ኮሜንት አርጋችሁ ላይ ካላችሁ መውጣትን ፈጽሞ እንዳትረሱ። ዩቱብ ቪዲዮውን ከፍ እንዲያደርገው ታግዛላችሁ። ከዛ ውጭ ደግሞ ስፖቲፋይ በሚባለው ፕላትፎርም ላይ የምትካፈሉ ሰዎች የፖድካስት አገልግሎት ጀምር ያለው እግዚአብሔር ረድቶኝ እና አጫጭር ትምህርቶች እዛ ይቀመጣሉ። ሲመቻችሁ ፖድካስት ስፖቲፋይ ላይ ገብታችሁ ማዳመጥ ትችላላችሁ። ቀሲስ አሸናፊ ገብረ ማርያም ፖድካስት አጋቤ ፖድካስት ነው የሚለው በእንግሊዝኛ ከጻፋቢታዊ ታላችሁ እግዚአብሔር ይባርካችሁ።